ጤና ይስጥልን የአዲስ ማለዳ ተካታዮች ዕለታዊ ዜናችን ተጀምረዋል። ዋና ዋና ጉዳዮቹን አስቀድመን ጠቁማችሁም የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ጥቃት ሃይማኖት ተኮር አይደለም አለ። የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንን ያለው በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተም ያሰማረው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬው ዕለት ለመገናኛ ብዙሃን ይፋ ባደረገበት ወቅት ነው። ቀዳሚው ጉዳያችን ነው። የአማራ ክልል ለህዝብ እታገላለሁ የሚሉ ሲል የጠረራቸው ታጣቂዎች አንድ የጤና ባለሙያን በአሰቃቂ ሁኔታ መግደል መገደላቸውን አስታወቀ። የኢትዮጵያ መንግስት ጸጥታ ኃይሎችና ታጣቂዎች በዜጎች ላይ ከህግ ውጭ የሆኑ ግድያዎች መፈጸማቸውን የሚያሳዩ ታማኝ መረጃዎች መኖራቸውን የአሜሪካ መንግስት አመታዊ የሰብአዊ መብቶች ተግባራዊ ሪፖርት ያመላከተው ባለፈው ነሐሴ ወር ነበር። በዜናችን ይዘነዋል። የኩምሩክ የስደተኞች መቀቢያ በጊዜያዊነት ጥገኝነት ጠያቄዎች መቀበል ማቆሙና የገንዘብ ድጋፍ መቀነሱ ምክንያት ስደተኞች ለጥቃት እየተጋለጡ መሆኑን ኢሰመኮ አስታወቀ። ሌላኛው ጉዳያችን ነው። የአውሮፓ ህብረት ያወጣውን መመሪያ ኢትዮጵያ ባትጻረረውም ቡና ላኪዎች ላይ ግን ተጽዕኖ እንደሚኖረው የኢትዮጵያ ቡና ላኪዎች ማህበር ለአዲስ ማለዳ ተናገረ። ዋና ስራ አስኪያጁን አነጋግረናቸዋል። ከውጭ የኬንያው ፕሬዝዳንት ዊሊያም ሩቶ ሁለቱ የጦር ጄኔራሎች ከወታደራዊ አማራጭ ውጭ ለሱዳን የሚሆን ምንም መፍትሄ የላቸውም ሲሉ ተቹ። ሩቶ ሁለቱ ናይሮች ከአንድ ጨርቅ የተቀደዱ ናቸው ሲሉም በይኗቸዋል። ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎች መረጃዎችንም በዜናችን ይዘናል። ወደ ቀዳሚ ጉዳይ ያለፍን፣ የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲ ጥቃት ሃይማኖት ተኮር አይደለም አለ። የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንን ያለው በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተ ያሰማሩ አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬ ሁለት ለመገናኛ ብዙኃን ይፋ ባደረገበት ወቅት ነው። በአጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሶስት፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እና ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ሁለት፣ እንዲሁም ከጉባኤ ሁለት ባለሙያዎች እንደተካተቱበት በመግለጫው ተጠቅሷል። ሉኩ ወደ ስፍሯ አቅንቶ ለመንቀሳቀስ የጸጥታ ሁኔታው ስጋት እንዳይሆንበት የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃይሎች በጋራ መንቀሳቀሳቸውን የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ ተናግረዋል። ቡድኑ ከጥቅምት 25 ከ30 ድረስ በስፍራው በመገኘት ያካሄደውን ጥናት በተመለከተ ማብራሪያ የሰጡት የአጣሪ ኮሚቴው ሰብሳቢ መልከ ሰላም ዳዊት ያሬድ እንደገለጹት ቡድኑ ጥናት ያደረገባቸው አካባቢዎች በአርሲ ዞን በሚገኙት ጉና ሲርካ፣ መርቲና ቁልአቤ ወረዳዎች ናቸው። ኮሚቴው ጉዳዩን ለማጣራት የተጠቀማቸው ዘዴዎች ቃለ መጠይቅ፣ የቡድን ውይይትና የማህበረሰብ የሰላም ኮንፈረንስ ሲሆን በቃለመጠይቆቹ የተጎጂ ቤተሰቦችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎች የአይነ ማኞች አባገዳዎችና የአካባቢ መንግስት ስራ ኃላፊዎችንም ጭምር በማወየት መሆኑን አመልክተዋል። ኮሚቴው በተመሳሳይ በሽርካ ወረዳ ላይ ተገኝቶ ባደረገው ማጣራት ጥቅምት 17 ቀን 2018 ዓ.ም የሰው ሕይወት መጥፋቱን፣ እገታ መፈጸሙን፣ በወረዳው ላይ በተለያዩ ጊዜያት ዘር ሃይማኖት ሳይለይ ጥቃት ይፈጸም እንደነበረ እና ሌሎችም አካባቢዎች ተመሳሳይ ድርጊት መፈጸሙን ዜጎች ነግረውኛል ብለዋል። የተቀሩት ማለትም በመርቲም እንደዚሁም ደግሞ በንቁላዋቤ በኩልም ደግሞ በተመሳሳይ የዚሁ አይነት ድርጊቶች መከናወናቸው እንደዚሁ ምላሽ ተሰጥቶናል። የማህበረሰቡ ምላሽ ምን ይመስላል ለሚለው ነገር ማህበረሰቡ ሟቾችን ሳጥንና ከፈን በመግዛት በዘር በእምነት ሳይለያይ መቅበር ተችሏል። በሰላምና በፍቅር በአንድነት አብሮ መኖሩን ለማስቀጠል ውይይቶች ተደርገዋል። በማህበረሰብ በኩል በመንግስቱ በኩል ምን ምላሽ ተገኘ ለሚለው ነገር አንደኛ ወታደራዊ እርምጃ መወሰዱን ከመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑን ተገልጾልናል። ህዝቡ በዘር በእምነት እንዳይለያይ የሰላም ኮንፈረንስ በ28 ወረዳዎች መካሄዳቸውንና በስልካ ወረዳ በተካሄደው ስብሰባ ላይ አጋጣሚውን በመጠቀም አጥኚ ቡድኑ በአካል በመገኘትና በተጨማሪም በዞን ደረጃ የሰላም ኮንፈረንስ የ28ቱም ወረዳዎች በተገኙበት ማለት ነው በዚሁ ላይም አጥኚ ቡድኑ ተገኝቶ የማህበረሰቡን ሀሳብና አስተያየት ለመስማት ችሏል። ኮሚቴው በዚህ የመጀመሪያ ሲል በጠራው ሪፖርት በተገኘ ውጤትም በጉና ወረዳ ናኖ ጃዌ ቀበሌ ገበሬ ማህበር የሰው ህይወት መጥፋቱን የንብረት ሞደምና እገታ መፈጸሙን አረጋግጫለሁ ብለዋል ክስተቱ ጥቅምት 12 ቀን 2018 ዓም ከቀኑ 8 ሰዓት ታጣቂዎቹ ብረተሰቡን በማስገደድ አብሮ ምሳ ይበሉ ሲሆን በመጨረሻም የመንግስት ጸጥታ ኃይል መምጣቱን ሲያውቁ ሰዎችን አግተው ወስዷል ይላል ጉባኤውም ጥቅምት 13 ቀን 2018 ዓም ታጣቂዎቹ ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውንና በጥቅምት 14 ቀን 2018 ዓም በታገቱት ሰዎች ግድያ እንደተፈጸመባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦች እናነጋገርኳቸው ካላቸው የህብረተሰቡ ክፍሎች ያገኘሁት ባለወጥ ጥቆማ ጥቃቱን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀ ቡድንና የፋኖ ኃይሎች ናቸው ሲሉ እንደነገሩት ሲያመላክት፣ ሌሎች ደግሞ ማንነታቸውን የማያውቋቸውና በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው ነግረውኛል ብለዋል። ጥቃት የተፈጸመባቸውንና የሞቱትን ዜጋዎች አስመልክቶ አሃዛዊ መረጃ በቀጣይ በማጣራት ከነሙሉ ማነ ማንነታቸው ይፋ አድርጋለው ያለው ኮሚቴው የጥቃቱን መድረስ ተከትሎ በተለያዩ አካላት ሲወጡ የነበሩት መግለጫዎች በስፍራው ካለው መረጃ ጋር ክፍተት ታይቶባቸው አልባይ ነው። ችግሩ ፖለቲካዊ ይዘት እንዳለው ከማህበረሰቡ ያገኙት መረጃ ያሳያል ያለው ኮሚቴው የችግሩ ተጋላጮች አንድ ነገር ላይ ያነጣጠረ ማለትም ብሔርና ሃይማኖትን መሰረት ያላደረገ መሆኑንም አስታውቋል። አካባቢው ቢደረጉ ያላቸው ምክር ሀሳቦች ኮሚቴ የሰጠ ሲሆን ለመንግስት ከሰጣቸው ምክር ሀሳቦች መካከል ግልጽና ወቅታዊ ምርመራ እንዲደረግ፣ የቅድመ ማስጠንቀቂያና ፈጣን ምላሽ ስርዓቶች እንዲያጠናክር እና የሃይማኖት ተቋማትን ጨምሮ ሌሎች የሲቪል ድርጅቶችም ድርሻቸው እንዲወጡ ቢያደርጉ ያላቸውን እርምጃዎች መጥቀስ አሳስበዋል። ሌላው ከወረዳ የመንግስት አካላትና ጸጥታ መዋቅር የሚጠበቀው ከማህበረሰቡ ጋር ያለውን ግንኙነት ማጠናከር ያስፈልጋል። የወሬና የጥላቻ ንግግር ምንጮችን መለየትና አስፈላጊ እርምት መስጠት አለበት። ሰብአዊ እርዳታ የሚያስፈልጋቸው ወገኖች በብዛት ስላሉ እንዲሁም ለሰዎች በመለየት ሙሉ ድጋፍ መስጠት ይጠበቅበታል። የእምነት ተቋማት አደረጃጀቶችን አስፈላጊውን ድጋፍ ማድረግ ያስፈልጋል። ለሲቪል ማህበረሰብና ሚዲያዎች ደግሞ አደራ የምንለው ሚዛናዊ ሪፖርት ማድረግን ማበረታታት ያስፈልጋል። እንዲሁም ደግሞ ለሰላሙና ለአብሮነቱ የሚጠቅም ሀሳቦችን በመስጠት ድጋፍ ማድረግ እንዲጠበቅ አደራ ለማለት እንፈልጋለን። ጥቃቱ ሰዋዊ ባህሪን የረሳ ኢትዮጵያዊ ሴትን የሻረ ሲል ኮሚቴው በስፍራው ላይ ደርሶ ጉዳቱን መድረሱን አረጋግጫለሁ ሲል በተፈጠረው ችግርም በከፍተኛ ሁኔታ አዝኛለሁ ብለዋል። የኮሚቴው ምክትል ሰብሳቢ ሀጂ አብዱልሐኪም ሁሴን በበኩላቸው ሃይማኖት ኖረም አልኖረም የሰው ልጅ ክቡር ነው ብለዋል። ጉባኤው ሪፖርቱን ሌሎች ቀሪ ማጣሪያ ስራዎች እንደሚቀሩና በአጠቃላይ ሪፖርቱ ሲጠናቀቅ መግለጫ የሚሰጥ መሆኑን በማንሳት ኢትዮጵያ በቃል ትሎ የሚገባው ጉዳይ በየትኛውም ወገን ሰው አይሙት፣ የዳቦ ስም እየሰጠ ነው አንዱን ብቻ መርጦ እንዲያለቅስ እድል የምንሰጥበት ሁኔታ መቆም አለበት። ሰው ሰውን እየገደለ እስከ መቼ ይቀጥላል? ሲል ጠይቋል። በአካባቢው ከዚህ ቀደም ተደጋጋሚ ጥቃት ይፈጸም ነበር ማጣራት ቢደረግበት በሚል ከጋዜጠኞች ለተነሳው ጥያቄ እኛ የተጠየቅ ነው በጥቅምት ወር ላይ የተፈጸመውን ነው የሚል ምላሽ ሰጥቷል። በሌላ በኩል ጉባኤው በዛሬው እለት ጋዜጠኞች የሰጠው መግለጫ አምስተኛው ሀገር አቀፍ የሰላም ኮንፈረንስ ህዳር 3ና አራት ቀን 2018 ዓ ም በአርባ ምንጭ ከተማ እንደሚካሄድ አስታውቋል። ሞዴላኛው ጉዳይ አለፈም የአማራ ክልል ለህዝብ እታገልልሃለሁ የሚሉ ሲል የጠራቸው ታጣቂዎች አንድ የጤና ባለሙያን በአሰቃቂ ሁኔታ መግደላቸውን አስታወቀ። በአማራ ክልል ምዕራብ ጎጃም ዞን ደንበጫ ወረዳ ዙሪያ አንጀን የጤና ጣቢያ የኤችአይቲ የጤና ባለሙያ የነበሩት ቤተልሄም አዲስ ጥቅምት 29 ቀን 2018 ዓ ም ከምሽቱ 3 ሰዓት ከ30 ገደማ በተፈጸመባቸው ጥቃት መገደላቸውን የደንበጫ ወረዳ ዙሪያ ጤና ጽፈት ቤት አስታውቋል። ጽፈት ቤቱ ትናንት ባወጣው መግለጫ ለህዝብ እታገላለሁ እያለ በዱር በገደሉ የሚማማለው ሲል የገለጸው ነገር ግን ስሙን ያልጠቀሰው ታጣቂ ኃይል ግድያውን ፈጽሟል ሲል ወንጅሏል። በህዝብ ስም እየተማማለ ህዝብ አገልጋይን የሚገድል ኃይል ማህበረሰቡ ይህንን የታጠቀ ኃይል ሊታገለውና እንዲህ ዓይነት ድርጊቱን ሊያወግዘው ይገባልም ሲል ጥሪ አቅርቧል። የኢትዮጵያ መንግስት ጸጥታ ኃይሎችና ታጣቂዎች በዜጎች ላይ ከህግ ውጭ የሆኑ ግድያዎች መፈጸማቸውን የሚያሳዩ ታማኝ መረጃዎች መኖራቸውን የአሜሪካ መንግስት ዓመታዊ የሰብዓዊ መብቶች ትግበራ ሪፖርት ያመላከተው ባለፈው ነሐሴ ወር ነበር። ባለፈው የአውሮፓውያን ዓመት ውስጥ አማራ፣ ኦሮሚያና ትግራይን ጨምሮ በተለያዩ የአገሪቱ ክፍሎች ውስጥ በርካታ ከህግና ከፍርድ ውጭ የሆኑ ግድያዎች መፈጸማቸውን ሪፖርቱ ያስረዳል። በአማራና በኦሮሚያ ክልሎች እነዚህ ግድያዎች የተፈጸሙት በግጭት አውድ ውስጥ መሆኑን መረጃዎች እንደሚያመላክቱም ጠቅሷል። በዋነኝነት በአማራ ክልል ተጥሎ የነበረው አስቸኳይ ጊዜዎች የጠቀሰው ሪፖርቱ የዛዋች ተግባራዊነት ቢያበቃም በአማራና ኦሮሚያ ክልሎች የሚፈጸሙ በደሎች ቀጥለዋል ብለዋል። በወቅቱ ቢቢሲ ባሰራጨው ዘገባ ሪፖርቱ በሁለቱ ክልሎች ስፋፋ ህገወጥ የንጹሀንና የባለስልጣናት ግድያ መስተዋሉን የገለጸ ሲሆን የኦሮሞ ነጻነት ሠራዊትና የአማራ ፋኖ ታጣቂዎች እነዚህን ድርጊቶች ከፈጸሙት መካከል መሆናቸውን ሪፖርቱን የማኝ አድርጎ አመልክቶ ነበር በትግራይ ክልልም የንፃዋን ግድያን ጨምሮ ከህግ ውጭ ግድያዎች መስተዋሉን ያሰፈሩ ሪፖርቱ እነዚህ ድርጊቶች በኤርትራ መከላከያ ሰራዊትና በክልሉ ታጣቂዎች የተፈጸሙ ናቸውን መረጃዎች እንደሚያመላክቱ መግለጹ አይዘነጋም ዜናችን ቀጥሏል። የኩምሩክ የስደተኞች መቀቢያ በጊዜያዊነት ጥገኝነት ጠያቄዎችን መቀበል ማቆሙና የገንዘብ ድጋፍ በመቀነሱ ምክንያት ስደተኞች ለጥቃት እየተጋለጡ መሆኑን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቤኒሻንጉል ጉሙዝ ክልል ኩምሩክ የስደተኞች መቀቢያ በጊዜያዊነት ጥገኝነት ጠያቄዎችን መቀበል ማቆሙ ከለጋሽ ሀገራት የሚገኝ የገንዘብ ድጋፍ በመቀነሱ ስደተኞች ቤተሰቦቻቸውን ለማሰረር መቸገራቸውን፣ ለጉልበት ብዝበዛና ለጥቃት መጋለጣቸውን አመልክቷል። ኮሚሽኑ ይህን ያለው በክልሉ በስደተኞችና ጥገኝነት ጠያቄዎች መብቶች ላይ የተካሄደውን ውይይት ተከትሎ ባወጣው መግለጫ ነው። ከተዘረዘሩት በተጨማሪ ለሕክምና አገልግሎት የሚያስፈልጉ ቁሳቁሶችና መድኃኒቶች እጥረት፣ የስደተኞችና ጥገኝነት ጠያቂዎችን የኑሮ ደረጃ ለማሻሻል የተጀመሩ ፕሮጀክቶች መቋረጥ፣ የመጠለያ ጣቢያዎች እድሳት አለመኖርና ከትምህርት አገልግሎት ጋር የተገናኙ ችግሮች አሳሳቢ መሆናቸውን ጠቁመዋል። ስደተኞችና ጥገኝነት ጠያቂዎች ፍትህ የማግኘት መብታቸው ላይ አሉታዊ ተጽዕኖ እንደፈጠረባቸው በውይይቱ መገለጹንም ኮሚሽኑ አስታውቋል። በውይይቱ ኢሰመኮ በኡራ የስደተኞች ሳይት ሸርቆሌ፣ ባምቢስ ኦሪ የስደተኞች መጠለያ ጣቢያዎች ባከናወነው ክትትል የለያቸው አሳሳቢ የሰብአዊ መብቶች ጉዳዮችና ምክረ ሐሳቦች ለተሳታፊዎች ቀርበዋል። በጾሬና ኡራ ሳይቶች ለስደተኞችና ጥገኝነት ጠያቂዎች የዲጂታል መታወቂያ ካርድ መስጠት መጀመሩ እንዲሁም የክልሉ መንግስት በኡራ ሳይት ለሚገኙ ስደተኞችና ለስደተኞች ተቀባይ የማህበረሰብ ክፍሎች ለግብርና ስራ የሚሆን 300 ሄክታር መሬት መስጠቱ የሚበረታታ ተግባር መሆኑም ተገልጧል። ለስደተኞች ጥበቃና ድጋፍ የሚደረገ የገንዘብ መጠን መቀነስ ስጋት እንደፈጠረባቸውና ለዓለም አቀፉ ማህበረሰብ የተጠናከረ ውትወታ ማድረግ እንደሚያስፈልግ እንዲሁም ሰብአዊ እርዳታ ላይ ጥገኝነትን ለመቀነስ ዘላቂ መፍትሄዎችን ማፈላለግ እንደሚገባም አመላክተዋል። ሌላኛው ጉዳይ አለፍን የአውሮፓ ህብረት ያወጣው መመሪያን ኢትዮጵያ ባትጻረረውን ቡና ላኪዎች ላይ ግን ተጽዕኖ እንደሚኖረው የኢትዮጵያ ቡና ላኪዎች ማህበር ለአዲስ ማለዳ ተናገረ። የአውሮፓ ህብረት እንደ ኢትዮጵያን አቋጠር በ2020 ያወጣው መመሪያ ከደን ጭፍጨፋ ነጻ የሆኑ ምርቶችን ማምረት የሚያስገድር ነው። ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ቡና በዋነኝነት የሚጠቀስ ሲሆን ከፍተኛም የሆነ የቡና ምርትም ወደ ተለያዩ ሀገራት ትልካለች፣ ከፍተኛ ገቢም ታገኝበታለች። ከእነዚህ መካከል የተለያዩ የአውሮፓ ህብረት አባል ሀገራት ይገኙበታል። ይህንን መመሪያ በተመለከተ ለአዲስ ማለዳ ስሜታቸውን የሰጡት የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጅ ግዛት ወርቁም ኢትዮጵያ መመሪያውን ባተጻረረውም የቡና ላኪዎች ላይ ግን ተጽዕኖ እንደሚኖረው አስረድተዋል። የኢትዮጵያ የቡናና ሻይ ባለስልጣን ደግሞ መመሪያው ተፈጻሚ ከመሆኑ በፊት አውሮፓውያን የሚፈልጉትን አይነት መረጃ ለማቅረብ ከሚመለከታቸው በእርሻ አካላት ጋር በመሆን መመሪያው በሚፈቅደው መሰረት መረጃ የማሰባሰብ ስራ በእያንዳንዱ የቡና እርሻ ላይ እየተሰራ መሆኑን አዲስ ማለዳ ለመረዳት ትችላለች። ልዩ ልዩ የመረጃ ማሰባሰቢያ ቴክኖሎጂዎች ለመጠቀም ከስፔስ ሳይንስ እና ከጂኦ ስፓሻል ኢንስቲትዩት፣ ከግብርና ሚኒስቴር ውስጥ ካሉ ቴክኖሎጂ ባለሙያዎች ጋር በመሆን እነሱ ስልጠናዎች እንዲሰጡ ተደርጎ መረጃዎችን የመሰብሰብ ስራ እንደተሰራም ተነግሯል። አርሶ አደሩ ጋር ላሉ ባለሙያዎች ስልጠና ተሰጥቶ ቴክኖሎጂውን ተጠቅመው መረጃም የመሰብሰብ ስራ እየሰሩ ነው። ከዛም በተጨማሪ በቡና መላክ ላይ የተሰማሩ ዋና ላኪዎች በቴክኖሎጂዎች ዙሪያ እንዲሰለጥኑ ተደርጓል። እነርሱም ራሳቸው መረጃ እየሰበሰቡ ነው። በዚህ መልክ የተሰበሰበው መረጃ ወደ አንድ ቋት ወደ ባለስልጣኑ እንደሚገባ ተመላክቷል። በምስራቃይ ሲዳማ ክልል የአካባቢና የደን ጥበቃ ባለሙያ እንደሆኑ የገለጹልን አሸናፊ ወደ ሲሞላቸው በእኛ አካባቢ ደን ጭፍጨፈ የለም፣ የራሱ ካርታ ያለው ደን አይነካም። አርሶ አደሩ በራሱ ማሳ ላይ ተከለው ባህር ዛፍ ይነሳ እየተባለ ስለሆነ እሱ ግን እንዲነሳ የተደረገ ያለው እንጂ ደን ተጨፍጭፎ የተተከለ ቡና እየለም የሚል ምላሽ ሰጥቷል። እነሱ ለሚሉት ከጫካ ለመመንጠሩን ማስረጃ ማቅረብ አለብን። እሱ ማስረጃ ትሬሴብሊቲ ጋር የተያዘ ነው። ማለት ከየትኛው ማሳ የመጣ ቡና መሆን ማሳየት አለብን። በሲስተም ሄደ ቦታው ላይ ጂኦሎኬት ተደርጎ ገበሬው ስም ሄክታሩ የሚያመርተው ብዛት ምናምን ሆኖ ተመዝግቦ ለገዢ መላክ አለበት። እሱን ሲያይ ነው የሚገዛ። ጥያቄው እዚህ ውስጥ ስለዚህም ይላሉ። ስለዚህ ይህን ማድረግ ደግሞ ውጪ ይጠይቃል። ጥያቄው ተጽዕኖን ለማወቅ ምን ያህል ሰው ቦታው ተለይቶ ጨርሶ መረጃዎችን ሰብስቦ ለሽያጭ ዝግጁ ነው የሚለውን አናውቅም ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ሁለቱ የጦር ጄኔራሎች ከወታደራዊ አማራጭ ውጪ ለሱዳን የሚሆን ምንም መፍትሄ የላቸውም ሲሉ ተቹ። ፕሬዝደንቱ ከአልጀዚራ ጋር ባደረጉት ቆይታ በአብዱልፈታህ አልቡርሃን የሚመራው ብሔራዊ ጦርም ሆነ የሐምዳን ዳጋሎ ፈጥኖ ደራሽ ድጋፍ ሰጪው ኃይል ችግራቸውን ከወታደራዊ መንገድ ውጭ ለመፍታት የሚያስችል ምንም አይነት አማራጭ የላቸውም ሲሉ ተችቷል። ሩቶ ሁለቱን ኃይሎች ከአንድ ጨርቅ የተቀደዱ ናቸው ሲሉም በይነዋቸዋል። ሁለቱም የህዝባዊ መንግስቱ መፍረስ ውጤቶች ናቸውም ብለዋል። ሁለቱ የጦር ጄኔራሎች ከጦርነት ውጪ ችግራቸውን ለመፍታት ምንም አይነት አማራጭ መፍትሄ ያላቸውም የሚለውን አስተያየት አጽንኦት የሰጡት ፕሬዚደንቱም ይህ ደግሞ የደህንነት ሳይሆን ችግሩ የአስተዳደር በመሆኑ ነው ሲሉ አስረድተዋል። ሩቶ መንግስታቸው ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የጦር መሳሪያ ድጋፍ ሰጥቷል፣ በናይሮቢም ምስጢራዊ ስብሰባ እንዲያደርግ አመቻችቷል በሚል የሚቀርብበትን ክሶች ውድቅ አድርገዋል። ፍጹም ሐሰት ነው ሲሉ ክሱን ያጣጣሉት ሩቶ ኬንያ ዲሞክራሲ ሀገር እንደመሆኗ መጠን ስርዓቱ ሰዎች እንዲሰባሰቡና ሀሳባቸውን በነጻነት እንዲገልጹ ቢፈቅድም ወንጀለኞችን አይደግፍም፣ ወንጀል ነክ ስራቸውንም አያስተናግ ግድም ሲሉ ተከላክለዋል። እንዲህ አይነት ክስ ከዲሞክራቲክ ሪፐብሊክ ኮንጎን በኩል እንደሚቀርብ ያነሱት ፕሬዚደንቱም በተመሳሳይ ከኮንጎ በኩል በናይሮቢ ስብሰባ ይካሄዳ የሚል ክስ እንደተሰነዘረባቸው ገልጸዋል። ኬንያ ለውይይት ሀሳብን በነጻነት ለመግለጽና ለፕሬስ ነጻነት የቀጠነው እምብርቱ ናለች ሲሉም ሀገራቸውን አሞካሽተዋል። በእርግጥ ሩቶ እንደተናገሩት ለዚህ ማሳያ የሚሆኑ መድረኮች በናይሮቢ ተካሂደዋል። ለአብነት የኢትዮጵያ ፌዴራል መንግስትና ህዋሃት በጥቅምት 2015 ዓ ም በፕሪቶሪያ የዘላቂ ግጭት ማቆም ስምምነት ከፈረሙ በኋላ ፊልድ ማርሻል ብርሃኑ ጁላና የትናንት ጄኔራል ታደሰ ወረደ በትግበራ ሰነዱ ላይ ፊርማቸውን ያኖሩት ናይሮቢ እንደነበረ ይታወሳል። ዕለተ ዜናችን አበቃ። አዲስ ማለዳ የዩትዩብ አድራሻን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና